እኮ ም እንዴት ናችሁ ደህና ናቸው ዛሬ ደግሞ እግራችሁ ለተሰነጣጠቀ የሚሆን ክሬም ነው ማለት ነው በነገራችን ላይ ባለፈው የሆነ ኮሜንት ተጽፎ አይቻለሁ ምታቀርበው አትሽና ራሴ ላይ የማይሆነውን ነገር ለሰው አላቀርበም ማለት ነው በራሴ የጀረኩትን የተስማማኝን ነው ይዤላቸው የመጣሁት እንጂ ዝም ብዬ አይደለም ማለት ነው እና ይሄ ደግሞ ለፊት ነው በእርግጥ ብዙዎቹ ሰዎች የሚጠቀሙት ለእግራቸው ነው ለፊታቸው ነው ግን ለእግሬ ተጠቅሜው ወላሂ ለውጥ አግኝቼበታለሁ ማለት ነው እግራችሁ ለሻከረ ምናምን እንደዚህ በቃ የሆነ ጉድፍድፍ ላለ እሱ አሪፍ ነው እጃችሁ እንደዚህ እንደኔ በስራ ለተጎዳ ምናምን ይሆናል ለፊት ምን ያደርጋል ፊት ይሄ እኔ አይስማማኝም ይሄ ማለት ነው ለእግሬና ያው እንደዚህ ኩሽና ውስጥ የምሰሩ ልጆች ዘይቱ ምናምን ይጠባብሳችኋል ማለት ነው እንትን እየረጨ ምናምን እንትን ይላችኋል ይጠባብሰናል የዘይቱ ርጭት ምናምን እና ለሱ ይሆናል። ለጠባሳ ደሞ እግራቹ ደግሞ የሆነ በቃ ውልውል ያደርጋል ማለት ነው። ተጠቀሙት፣ እንጂ እኔማ ቀርበው ስላጣው ምናምን አይደለም። ያይቱ አሁን ላይ አይከፍለኝም ምንም አያደርግልኝም። ያው ሰራበት አለው ርዝቄ ከሆነ ደግሞ ሊከፍለኝ ይችላል ወደፊት ተስተካክሎ እንጂ እኔ ያልሞከርኩትን ዝም ብዬ አይደለም፣ ሰብስቤ እንትን እምለው የምታቀርብ ነው ያለ ኮመንት ስላየሁ ነው ማለት ነው። እዛ ፀጉር ቅባቱ ላይ የፀጉር ቅባቱ ደግሞ ሁሉም አሪፍ ነው ብሎ ማጂክም ሁሉም ነገር ማለት ነው። ለራሴ አስወሪዎች የሚገዙልኝና ኢትዮጵያ እያለ የገዛሁትን ሁሉም ተስማማኝ ያቀረብኩት ማለት ነው። ይሄ ደግሞ እግራችሁ ለተሰነጣጠቀ እንደዚህ እንዴ በዘይት ምናምን ጥብስ ስላለ ኩሽና ለምሰሩ ልጆች ለሰውነታችሁ ምናምን አሪፍ ነው፣ ተጠቀሙ። ታየቀ ማለት ነው እንጂ የማቀርበው ስላጣሁኝ አይደለም። ባላቀርብም ዩቱብ ላይ ችግር የለውም። እኔ እየከፈለኝ መተዳደሪያ አይደለም። ግን ያው ከተመቸኝ የተመቸኝን ነገር አስተዋውቃለሁ። ይካል የተመቸው ካለ ይጠቀመዋል ማለት ነው። እና ይህን ይመስላል፣ ተጠቀሙት። ለፊት ደግሞ ከአሁን በፊት ሰርቻታለሁ ነጭ አሪፍ ነው።